ዓለምን ያስደመመው ሞሳድ የኢራንን የኒውክለር ማብላያዎች እንደምን ፈተሻቸው? በተመሳሳይ ሰዓት በእኩል ደቂቃና ሰኮንድ እንዴት እነዚያ የጦር ጀነራሎች ሞቱ? ሳይንቲስቶችስ? የሞሳድ ሚና? እስራኤል በኢራን ላይ፣ ኢራን በእስራኤል ላይ ያደረጉት ታላቁ በቀል ዓለምን እየናጣት ነው። ለመሆኑ እነዚህ ሁለት ሀገራት እንደምን ጠላት ሆኑ? አንድ ጊዜ በታሪክ ገጾች ውስጥ ሁለት ሀገሮች እንደ ጓደኞች እጅ ለእጅ ተያይዘው ተጉዘው ነበር። ኢራንና እስራኤል በመካከለኛው ምስራቅ ልብ ውስጥ የጋራ ሕልምና ተስፋ ተጋርተው ነበር። ነገር ግን እንደ ተረት ተረት ያ ፍቅር ወደ ጥላቻ፣ ወደ ጥያቄ፣ ወደ ጦርነት ተለወጠም። ዛሬ የነሱ ግጭት የዓለምን ልብ አርዷል። ይህ ታሪክ ምንድን ነው? ይህ ጥላቻ ከወዴት መጠ ሲመጣ መጨረሻውስ ምን ይሆን? በ1970ዎቹ ኢራንና እስራኤል እንደ አጋሮች ነበሩ። በሻህ መራሹ ኢራን እስራኤልን እንደ ወዳጅ አድርጋ ተቀበለች። የንግድ ልውውጦች፣ የዘይት ቧንቧ መስመሮችና የጋራ ወታደራዊ ፕሮጀክቶች የእነሱን ትስስር ያጠናከሩ ነበር። እንደ ሁለት ወንዞች በአንድ ሸለቆ ውስጥ ተቀላቅለው ይፈስሱ ነበር። ነገር ግን ታሪኩ እንደ ነፋስ በቅስፈት ተለወጠም። 1979 የኢራን አብዮት የሻህ መንግስት ወደቀ። እናም አዲስ ኢራን ተወለደች። ከእስራኤል ጋር ያላት ወዳጅነት በአንድ ሌሊት ፈራረሰም። አዲሱ መሪ አያቶላህ ኾሜኒ እስራኤልን እንደ ጠላት ጠራት፣ ጠላቴ ትንሿ ሰይጣን ሲል ከዚያ ጊዜ ጀምሮ የጥላቻ እሳት በሁለቱ መካከል ተቀጣጠለ። የፖለቲካ አለመግባባቶች፣ የሃይማኖት ልዩነቶችና የክልል ተጽዕኖ ፉክክር ይህንን ጥላቻ አጠነከሩት። ዛሬ የኢራንና የእስራኤል ግንኙነት በበቀልና በፍርሃት ታጥሯል። ኢራን በሂዝቦላ ሌሎች ተወካዮች በኩል እስራኤልን ትፈታተናለች። እስራኤል ደግሞ በአየር ጥቃቶችና በስለላ ምላሿን ትሰጣለች። እንደ ሁለት አለታማ ተፋላሚዎች እርስ በርስ ይጠባበቃሉ። አንድ ትንሽ ብልጭታ ወደ ሙሉ ጦርነት ሊያመራቸው ችሏል። ነገር ግን ይህ ጦርነት በነሱ ብቻ እንደማይቆም እናምናለን። የኢራንና የእስራኤል ጦርነት ከመካከለኛው ምስራቅ ተሻግሮ ዓለምን ሊነካ ይችላል። የነዳጅ ዋጋ መጨመር ከዛሬው ጀምሯል። የንግድ መስመሮች መቋረጥ፣ የፖለቲካ አለመረጋጋት የዓለም ኢኮኖሚን ሊያናጋ ይችላል። በዚህ ግጭት ውስጥ የተጠመዱ ሌሎች ሀያላን ሀገሮች የተለመደውን ግጭት ወደ ዓለም አቀፍ ቀውስ ሊቀይሩት ይችላሉ። እንደ ዶሚኒ እንደ ድንጋይ መውደቅ ሁሉ ሉንም ሊያፈራርስ ይችላል። ለመሆኑ የእስራኤል የጀርባዋ አጥንት የተባለው ሞሳድ እንደምን ኢራንን በረበራት እንደምንስ ኢራን ሳት ይዘው ሾልኮ ወጣም፣ ይህንን አስገራሚ ታሪክ የኢራንና የእስራኤልን የበቀል እርምጃዎችም አንድ በአንድ እንፈትሻቸዋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እንግዲህ ሰሞኑን ዓለማችን ላይ ባለው ትኩሳት መሰረት በደና መረጃ እንገናኛለን ብዬ አላስብም እግዚአብሔር የሳውዲ አምላክ ጣልቃ ካልገባ በስተቀር በጭራሽ ይሄ ነገር ሊቀሰቀስ ይችላል ብለን እንደሰው ሰው አናምንም። በመሆኑ ይህ መረጃ ወዴትስ እንደሚያመራ ነው እንግዲህ የሚያሳየን ማለት ነው። ስለዚህ የሞሳድ ኃይልና ተልዕኮም በተለይ ደግሞ በደንብ እንፈትሸዋለን። ኢራንና እስራኤል በአሁኑ ሰዓት ምን ላይ ናቸው ያሉት የሚለውን በደንብ ነው ዓለም አቀፍ የሆኑ መረጃዎችን ይፈተሽ ነው። አብራችሁን ስለምትሆኑ ከወዲሁ እጅግ አድርገን እናመሰግናለን። ከአክሱም ቲዩብ እኔ ሮማን ጸጋይ ነኝ። አብራችሁን ቆየው ሞሳድ፣ የእስራኤል የስለላ ኤጀንሲ፣ በዓለም አቀፍ ደረጃ እጅግ አስፈሪና ቁልፍ የሆነ የስለላ ድርጅት በመባል ይታወቃል። በ1949 የተመሰረተው ሞሳድ በእስራኤል የውጭ ጉዳይ መረጃ አሰባሰብ ተልኮና ሚስጥራዊ ስራዎችን በመስራት ለሀገሩ ደህንነትና ለአይሁድ ሕዝብ ጥበቃ የቆመ ነው። ይህ ድርጅት በተለያዩ የዓለም ጥግ ላይ በተካሄዱ ድፍረታቸውና ትክክለኝነታቸው የሚታወቁ ስራዎችን በመስራት በአንዳንዶች እንደ የጠላጦር መሪ ተደርጎ ይቆጠራል። ሞሳድ በተለመደ የስለላ ስራዎች ብቻ ሳይሆን በማይታመን ሁኔታ የተወሳሰቡና አደገኛ ተልእኮዎችን በመፈጸም ዝናውን አትርፏል። ከነዚህ ተልእኮዎች መካከል በጣም የሚታወቀው በ2025 ሰኔ ወር በኢራን ላይ የተካሄደው የራይዚንግ ላዮን ዘመቻ ነው። የራይዚንግ ላዮን ዘመቻ ሞሳድ በኢራን ላይ 2025 ነው። ቀኑ ሰኔ 13 ቀን እስራኤል በኢራን ላይ ታሪካዊና ከፍተኛ ውጤትን ያስመዘገበ ወታደራዊ ጥቃትን አካሂዳለች። ይህ የራይዚንግ ላዮን ዘመቻ ተብሎ የተሰየመው ጥቃት ነበረም የጥቃት የኢራንን የኒውክለር ፕሮግራም፣ የባለስቲክ ሚሳኤል ማምረቻና ወታደራዊ መሰረቶች ልማቶቿን ለማኮላሸት ያለመ ነበረ። በዚህ ዘመቻ ውስጥ ሞሳድ ወሳኝ ሚና ተጫውቷል። በተለይም በኢራን ውስጥ በሰርጎ ገብነት የተቀመጡ ድሮኖችን፣ ትክክለኛ መሳሪያዎችን በመጠቀም የኢራንን የአየር መከላከያ ስርዓቶችና ሚሳኤሎች ማስነሻ ቦታዎች ማጥቃት ችሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን ጥቃት የኢራንን ለእስራኤል ሕልውና ያለውን ስጋት ለመቀነስ የታለመ ወታደራዊ ስራ ብለውታል። ሞሳድ በዚህ ስራ ውስጥ በመተባበር በማቀድና በመፈጸም ያለውን ታማኝነትና ታላቁን ተሰጥቶ አሳይቷል። ሞሳድ በዚህ ዘመቻ ውስጥ ተጠቅሞባቸው የነበሩ ዘዴዎች እጅግ የተራቀቁ ነበሩ። የእስራኤል የጦር አውሮፕላኖችን በመደገፍ ሞሳድ በኢራን ግዛት ውስጥ በሰርጎ ገብ የተቀመጡ ድሮኖችና ፈንጆች መሳሪያዎችን ተጠቅሟል። እነዚህ መሳሪያዎች በተለይ የኢራንን የአየር መከላከያ ስርዓቶችና ሚሳኤል ማምረቻ ተቋማትን ለማጥቃት ያገለገሉ ነበረም። በተጨማሪ ሞሳድ በኢራን ውስጥ ያሉ የኒውክሌር ተቋማትን እንደ ናታንዝና ፎርዶ ማነጣጠር እነዚህን ተቋማት ከፍተኛ ጉዳት እንዲደርስባቸውና ዶጋመድ እንዲሆኑ አድርጓል። ይህ ሁሉ የተካሄደው በከፍተኛ ሚስጥራዊነትና በተቀነባበረ የስለላ መረጃ ድጋፍ ነው። ሞሳድ ለእስራኤል ደህንነት ያለው ቁርጠኝነት ከመረጃ አሰባሰብ ባለፈ ወደ አስገራሚ የሆነ የድፍረት ደረጃ ደርሷል። በራይዚንግ ላዮን ዘመቻ ውስጥ ሞሳድ ወኪሎቹን በኢራን ግዛት ውስጥ በማስገባት እጅግ አደገኛ በሆኑ ሁኔታዎች ውስጥ እንዲሰሩ አድርጓል። እነዚህ ወኪሎች የኢራንን የኒክለ እና ወታደራዊ መሰረተ ልማቶች ለማጥቃት የሚያስፈልጉትን መሳሪያዎች በሚስጥር በማስገባት የእስራኤልን የአየር ኃይል ድጋፍ በማጠናከር ላይ የተሰማሩ ነበሩ። ይህ የሞሳድ መስዋዕትነት ለእስራኤል ሕዝብና ለአይሁድ ማህበረሰብ ያለውን የማይናወጥ ቁርጠኝነት ያሳያል። የሞሳድ ወኪሎች በህይወታቸው ላይ አደጋ በመውሰድ እስራኤልን ከኢራን የኒውክለር ስጋት ለመጠበቅ ቆርጠው የተነሱ ትንታጎች መሆናቸውን ለዓለም አሳይተዋል። የጥቃቱ ተግባር ከተጠናቀቀ በኋላ ቤንያሚን ኔታንያሁ በተለቀቀ ቪዲዮ መግለጫ ላይ ለኢራን ህዝብ ቀጥተኛ መልእክትን አስተላልፈዋል። በዚህ መልእክት ውስጥ እስራኤል ከኢራን ህዝብ ጋር ሳይሆን ከኢራን አገዛዝ ጋር እንደሆነ አጽንኦት ሰጥተዋል። ኔታንያሁ በተለይ የሂዝቦላህ መሪ ሐሰን ነስረላህ መገደልና የኢራንን የኒውክለር ፕሮግራም እድገት አውድሟል። እሱ እንደገለጸው ኢራን በቅርብ ወራት ውስጥ የኒውክለር መሳሪያ ለመገንባት እስከ 9 የሚደርሱ የበለጸጉ ዩራኒየም ክምችት ማዘጋጀቷን ጠቁሟል። ይህም ለእስራኤልና ለዓለም አቀፍ ማህበረሰብ ከፍተኛ ስጋት ነው። ኔታንያሁ በንግግሩ ኢራንን ከ1930ዎቹ የናዚ ጀርመን ጋር በማነጻጸር ኢራን እንዳንበጣ እንድትገድለን አንፈቅድም በማለት እስራኤል የኒውክሌር ስጋትን ለመከላከል ያላትን ቁርጠኝነት አሳይቷል። የራይዚንግ ላዮን ዘመቻ ለኢራን ከፍተኛ ኪሳራን አስከትሏል። በዚህ ጥቃት ውስጥ በርካታ የኢራን ከፍተኛ ወታ ወታደራዊ መኮንኖች እና የኒውክሌር ሳይንቲስቶች ተገድለዋል። ከተገደሉት መካከል የኢራን አብዮታዊ ዘበኛ አየር ኃይል አዛዥ አሚር አሊ ሃጂዛዴ፣ የጦር ኃይል ዋና አዛዥ ሙሐመድ ባግሪ እና የኢራን የኒውክሌር ፕሮግራም መሪዎች እንደ ፍሬዱን አባሲና ሙሐመድ መህዲ ቴራንቺ ያሉ ሳይንቲስቶች ይገኙበታል። እነዚህ ግለሰቦች ለኢራን የኒውክሌርና ወታደራዊ አቅም ወሳኝ ሰዎች ነበሩም። ለምሳሌ ፈሬዱን አባሲ የኢራን አቶሚክ ኤነርጂ ድርጅት የቀድሞ መሪ ሲሆን ቴህራንቺ በኒውክለር መሳሪያ ልማት ላይ የሚሰራ ቁልፍ ሳይንቲስት ነበረም። የእነዚህ ሰዎች መገደል የኢራንን የኒውክለር እና ወታደራዊ አቅም በከፍተኛ ሁኔታ አዳክሟል። ይህም ለአገሪቱ ትልቅ ቀውስ እንደሆነ ተደርጎ ይቆጠራል። ለመሆኑ የኢራን በቀልና የእስራኤል ምላሽ ምሽቱን ምን ይመስል ነበረም? የእስራኤልን ጥቃት ተከትሎ ኢራን በተደጋጋሚ የባለስቲክ ሚሳኤል ድሮኖችን በመጠቀም በበቀል ጥቃት መልሳለች። በሰኔ 13 ምሽት ኢራን በእስራኤል ላይ በርካታ ሚሳኤሎችን ልካለች። በቴል እና በሌሎች ከተሞች ላይ ፍንዳታዎች ተመዝግበዋል። ይህ ጥቃት በእስራኤል የአየር መከላከያ ስርዓቶች በተለይም በአሜሪካ ድጋፍ ተገጥቷል። እስራኤል ከ በላይ የኢራን ድሮኖችና ሚሳኤሎችን በአየር ውስጥ ማጥፋት ችላለች። ይህም የእስራኤልን የመከላከያ አቅምና የሞሳድን የስለላ መረጃ ውጤታማነት ያሳያል። ይሁን እንጂ አንዳንድ ሚሳኤሎች በእስራኤል ግዛት ላይ ተከስክሰው የተወሰኑ ጉዳቶች አስከትለዋል። በቴልቪ ውስጥ ጭስና ፍንዳታዎች ተመዝግበዋል። እስራኤል ይህንን የኢራንን በቀል ጥቃት በተሳካ ሁኔታ መቋቋም የቻለችው በሞሳድ የተሰጠውን ትክክለኛ የስለላ መረጃና በአሜሪካ የተደገፈውን የአየር መከላከያ ስርዓቶችን በመጠቀም ነበረም። የእስራኤል የጦር ኃይል አይዲኤፍ እና ሞሳድ በጥምረት በመስራት የኢራንን ጥቃቶች በአብዛኛው ገለል አድርገውታል። ይህ የእስራኤል የመከላከያ አቅምና የሞሳድ የስለላ ብቃት የኢራንን በቀል እርምጃ በእጅጉ ቀንሶታል። የኢራንና እስራኤል ግጭት ከረጅም ጊዜ በፊት ጀምሮ በጥላ ጦርነት መልክ ተካሂዶ ነበረ። ነገር ግን በ2025 ሰኔ ወር የተካሄደው ይህ ጥቃት ይህንን ግጭት ወደ አዲስ ደረጃ ከፍ አድርጎታል። እስራኤል የኢራንን የኒውክለር ፕሮግራም እንደ ለራሷ ህልውና ያለ ስጋት በመቁጠር በሞሳድ ድጋፍ ይህን ስጋት ለመቀነስ ወሳኝ እርምጃዎችን ወስዳለች። የኢራን በቀል ጥቃቶች ምንም እንኳን ከፍተኛ ጉዳት ማድረስ ባይችሉም የሁለቱን ሀገሮች መካከል ያለውን ውጥረት የበለጠ አግለውታል። ይህ ግጭት በ መካከለኛው ምስራቅ ክልል ላይ ከፍተኛ ተጽዕኖ ፈጥሯል። በርካታ ሀገሮች ለተረጋጋ ሁኔታ ጥሪ ቢያቀርቡም የሁለቱ አገሮች መካከል ያለው ውጥረት አሁንም ቀጥሏል። የሞሳድ በራይዚንግ ላዮን ዘመቻ ውስጥ ያለው ሚና የእስራኤልን የስለላና ወታደራዊ አቅም በግልጽ ያሳየ ሆኗል። በከፍተኛ ሚስጥራዊነት፣ ትክክለኛ መረጃና የላቀ ቴክኖሎጂን በመጠቀም ሞሳድ የኢራንን የኒውክለርና ወታደራዊ አቅም በከፍተኛ ሁኔታ አዳክሞታል። የቤንያሚን ኔታንያሁ መግለጫዎች የእስራኤልን የኒውክሌር ስጋት ያለውን ዜሮ መቻቻል ፖሊሲ አጽንዖት ሰጥተዋል። ይህ ክስተት በሁለቱ አገሮች መካከል ያለውን የረጅም ጊዜ ግጭትና በክልል ውስጥ ያለውን ውስብስብ የፖለቲካ ተለዋዋጭነት ያንጸባርቃል። የሞሳድ መስዋዕትነትና ቤንያሚን ኔታንያሁ መሪነት የእስራኤል ለራሷ ደህንነት ያለውን ቁርጠኝነት በግልጽ ያሳያል። ይህም በመካከለኛው ምስራቅ ያለውን የግጭት ተፈጥሮ የበለጠ ያጎላዋል። የኢራንና የእስራኤል ጦርነት ከመካከለኛው ምስራቅ ተሻግሮ አለምን ሊነካ ይችላል። የነዳጅ ዋጋ መጨመ የንግድ መስመሮች መቋረጥና የፖለቲካ ለመረጋጋት የዓለምን ኢኮኖሚ ሊያናጋ ይችላል። በዚህ ግጭት ውስጥ የተጠመዱ ሌሎች ሀያላን ሀገሮች የተለመደውን ግጭት ወደ ዓለም አቀፍ ቀውስ ሊቀይሩት ይችላሉ። እንደ ዶሚኖ እንደ ድንጋይ መውደቅ ሁሉንም ደግሞ ሊያፈርስ ይችላል። ነገር ግን አሁንም ተስፋ አለ። ታሪክ እንደሚያስተምረን ፍቅርና ጥላቻ በሰው ልጅ ምርጫ የሚመጡ ናቸው። ኢራንና እስራኤል እንደ ሁሉም ሀገሮች የሰላምን መንገድ መምረጥ ይችላሉ። ይህ ታሪክ እንዴት ያልቅ ይሆን የሚለውን ጊዜ የሚነግረን ይሆናል። እናንተ በዚህ ጉዳይ ላይ ሀሳብ አስተያየታችሁ ምን ይመስላል? ውድ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩን። ሰላም ለሀገራችን፣ ሰላም ለምድራችን።